አሁን ባለሁበት ሁኔታ ባለትዳር አይደለም፣ ግን ሞክሬ ነበረ። ትሞክሪያለሽ፣ ካልተሳካ ደግሞ ወደ ነበርሽበት መለሽ ና ራስሽን ትፈልጊያለሽ። እንዴት ናችሁ? ደህና ናችሁ? ማሊት ነኝ። ዛሬ በሌላ በአዲስ ቪዲዮ ተመልሻለሁ ከአዲስ እንግዳ ጋር። እንኳን ደህና መጣሽ። እንኳን ደህና። እስቲ ራስሽን አስታውቂልን። አመሰግናለሁ ስለጋበሽኝ። እኔ ቤዛነሽ አያሌው እባላለሁ የተወለድኩት እዚሁ አዲስ አበባ ልደታ ሰፈር ልደታ ክፍለ ከተማ አሁን በሚባለው እዛው ልደታ ሰፈር ውስጥ ነው። እንደ ማንኛውም ኢትዮጵያዊ ከሁለት ብሄር፣ አሁን ብሄር ተባለ እንጂ፣ ከሁለት ሀገር የመጡ ኢትዮጵያውያን እዛው ሰፈር ወልደውኝ ትምህርቴን በየኔታ ትምህርት ቤት ጀምሬ መንበብ መጽሐፍ ስለምድ ፍሬውት ቁጥር አንድ የህዝብ ትምህርት ቤት ከአንድ እስከ ስምንት ያለው ትምህርቴን አጠናቀቄ ከዘጠኝ እስከ አስራ ሁለት ያለው ትምህርቴን ደግሞ በሽመልስ አጠቃላይ ሁለተኛ ደረጃ ትምህርት ቤት እዛ ድረስ ነው የተማርኩት። እንግዲህ በህይወትሽ የተደሰችበት ወይ ያዘሽበት አጋጣሚ ካለ ያው በህይወት ብዙ ሰው የሚያዝንበት የሚደሰትበት አጋጣሚ ስላለ በህይወትሽ በጣም የተደሰችበት ወይ ያዛችሁበት አጋጣሚ ካለ ያው የምደሰትበት የተደሰትኩበት ቀን ያው ድሮ ልጆኝ እያሰብኩት ቢሆንም አሁን በአሁኑ ባለሁበት ሁኔታ መስራት በቻሌ እደሰታለሁ። ያዘንኩት ደግሞ ያው ከጎንሽ ሰዎች ስታጪ ጥሩ አይደለም። አባቴን እና እህቴን ያጣሁበት ቀን ያዘንኩበት፣ እንዲሁም ደግሞ ልሞት ነው ብዬ በጨነቀ ሰዓት በጣም አሞኝ ስለነበረ ልሞት ነው ብዬ በጨነቀ ሰዓት ያለ ያዝኛለ። ለመዝናናት ምን ያህል ገንዘብ ታውጫለሽ? ለመዝናናት ገንዘብ ታጠፊያለሽ ወይስ ምን ያህል ገንዘብ ታውጫለሽ ለመዝናናት? ወይስ የምትዝናኙ በምንድን ነው? ምን በማድረግ ትዝናኛለሽ? በነገራችን ላይ ልዝናና ብዬ የማወጣው ወጪ የለኝም ቤት ውስጥ ያሉ የሚሟሉ ነገሮች ላይ ከመሳተፍ ውጭ ሆን ብዬ ልዝናና ብዬ አስቤውም አለቅ። የቀን ወጭሽ ምን ያህል ነው? ምን ያህል ለዚህ ብለሽ የምታወጭው የቀን ወጭ ያለሽ ወይ? ሆን ብዬ እሱንም በጀት አልይዝም። የቀን ወጪ ይሄ መሆን አለበት ብዬ ሂሳብ አርጌ ተዘጋጅቼበት የማጠፋው ምንም አይነት ወጪ የለኝም። ያው እንደ ማንኛውም እግረኛ ያው መኪና ስለሌለኝ ከአውቶቡስ ጀምሮ እስከ ራይድ ድረስ ያለውን ለአፋጣኝ ካልሆነ ደግሞ እሱንም አልጠቀምም። ታክሲና አውቶቡስ ነው የምጠቀመው። እሱንም ለግል ጉዳይ ሲሆን ማለት ስለዚህ ምናልባት ወጪ ቢኖርበሽ የትራንስፖርት ወጭ ጥቅምተኛ እንጂ ሆን ብዬ የቀን ወጪ ዛሬ ይሄን ማጥፋት አለብኝ ብዬ አቅቼም አስቤም አላውቅም። የመጀመሪያ ክፍያሽን በምን አጠፋሽው ታስታውሻለሽ? የመጀመሪያ ክፍያሽን በምን እንዳጠፋሽው። ለነገሩ የመጀመሪያ ክፍያ ይነጻል በምታየት ስራውን ደፍኖች እንዲያዩልኝ ብርቅሽ የሆነ ለመስመሩ ላይ ስት የሆነ ካስት ሲሰጥሽ ቆይሰርች ካይ በኋላ ትመኝ የለ እንደሱ አይነት ስሜቱ ስለነበረኝ ስለ ብርም ተነጋግሬ ዋጋም አውርቼ በቃ። በኋላ ላይ ነው እነዚህ በኮረስ ምናምን የሚሰጥሽ የትራንስፖርት ለካ ክፍያ አለው እን ብዬ መጠየቅ የጀመርኩ። ከዛ በኋላም ደግሞ ያገኘዋቸው ይሄ ነው ተብሎ የሚጋለም ክፍያ አልተከፍ በሕይወትሽ በጣም የሚያስደስትሽ ነገር ምንድን ነው? በጣም የተደሰትሽበት በቃ የሚያዝናናሽ የሚያስደስትሽ ነገር? የምደሰተው ያው ሳመሰግን ቢኖረኝም ባይኖረኝም ማመስገን መቻል ጥሩ ነገር ነው። ሳመሰግን ደስ ይለኛል። በተረፈ ግን ማዝነው ነው ያለ ምክንያት ሰው ብልጥ ሲሆንብኝ ሊያጃጅ ሊያጃጅለኝ ሲፈልግ ምናምን እሱ እናደዳለሁ። ምን አይነት ባህር ያለሽ፣ ከሰዎች ጋር ያለሽ ግንኙነት ምን ይመስላል? ባህርሽ ምን አይነት ነው? ከሰዎች ጋር ያለሽ ነገር ምን ይመስላል? ያው ባህር የሚለው እንዴት ነው፣ ካዘነ ጋር አዝናለሁ፣ ከሰዎች ጋር ግባባለሁ። እኔ ብዙ አይነት ነው መሰለኝ፣ ተግባቢ እግባባ ነው። ሰዎች የሆነ ቦታ ብንገናኝ በተለይ እዚህ ሙያ ከገባው በኋላ ቶሎ የመግባባት አቅም አለ ባህል አለ አዲስ አልሆንም ለቦታው በተረፈ ትንሽ ነገር ካየሁ ለምን ብዬ ጠይቃለሁ እናደዳለ በቃ እንትን ነው አማምራዊ ምን ያህል ፊልሞችን ሰርተሻል አላስታውስም። ምክንያቱም አዎ፣ የመጽሐፍ ባህሉ የለኝም፣ ለዛ ነው እንጂ እዛ ስራው ላይ ተፈልጌ ያን ስራ ሰርቼ ከካሜራው ስርቅ በቃ አብሮ ያቆማል ይመስለኛል። አልጽፍም፣ በፋይል አልይዘው፣ ትዝ አይለኝም። ስራዎች ሰርቻ ብዙ ፊልሞች በተጨማሪ ምን ያህል የቴሌቪዥን ድራማዎች ላይ ማስታወቂያዎች ላይ ተሳትፈሽ ይችላል ቴሌቪዥን ድራማዎች ላይ ያሻለሁኝ ማስታወቂያቸው የተወሰነ ማስታወቂያቸው ላይ እና ምን ያህል ቴሌቪዥን ድራማዎችን ሰርተሻል? ድራማዎችን ሰርቻለሁ። የተቀበረው የሚለው ተከታታይ የቴሌቪዥን ድራማ ላይ አጭር ሲም ብትሆንም ሰርቻለሁ። እንደገና ደግሞ ማሪ ሰለሞን የምታዘጋጃቸው ወቅታዊ የሆኑ ነገሮችን ጽፋ የምታመጣቸው ስራዎች ላይ ሰርቻለሁ ቅዳሜና ሁድ የሚልም ድራማ እሳት ላይ ታየ ነበረውም ሰርቻለሁ በተረፈ ማስታወቂያዎቹ አንዳንድ በራስሽ ሳይሆን ኤጀንቶች ጋር መጥቶ እንድሰራላቸው ናቸው ሲጠይቁኝ እነዚያ ማስታወቂያዎች ላይ እንደ ባንክና ቴሌ ላይ ሰርቻለሁ አግብተሻል? ባለስዳር ነሽ? ልጆችስ አሉሽ? ስለ ህይወትሽ ትንሽ አሁን ባለሁበት ሁኔታ ባለ ትዳር አይደለሁ፣ ግን ሞክሬ ነበር። ትሞክሪያለሽ ካልተሳካ ደግሞ ወደ ነበርሽበት መልሽ፣ እና እራስሽን ትፈልጋለሽ። ኑሮ ስላልተሳካ ካልተሳካ ጠፈቴና ምንም ማድረግ አይቻልም ብለሽ ሌላ መስመር ትፈልጋለሽ። በተረፈ ሁለት ልጆች አሉኝ፣ እግዚአብሔር ይመስገን። አሁን መምህራን ናቸው። ጥሩ ደርሰውልሽ፣ ይመስገን። እንዴት ወደዚህ ሙያ ገባሽ? የገባሽበትን አጋጣሚ ታስታውሻለሽ? እንዴት ወደዚህ ሙያ እንደገባሽ ሰባት ዓመት አይሆንም ብለሽ ነው። ምክንያቱም በፊት የምሰራው የጫማ ቤት ስራ ነበር፣ የወንዶች ጫማ ቤት ስራ ነበር። ከዛ በመሃል ያው ያዘንኩበት ያልኩሽ አሞኝ ራሴን በጣም ታምሜ ከአቅሜ በላይ ሆኖ ያው ሞት የሚመስለኝ ድረስ ስለነበረ በእምነቴ ጸበል ተጠምቄ ስለ ድኜ ከዛ በኋላ ስራ ስትፈቺ ደግሞ ራሱን የቻለ ህመም አይደለም። እንዳጋጣሚ ሆኖ ሰፈራችን ያለ አጥር ላይ ተለጥፎ አነበርኩኝ። ከዛ ስልጠና ወስቺ ከዚ በኋላ ወደ ስራው እንዳጋጣሚ ገባው። ከሰራሻቸው ፊልሞች በጣም የወደድሽው ወይ የተፈተንሽበት፣ የተፈተንኩ ብልሽ የምታሰቢው ወይ በጣም የወደድሽው? በነገራችን ላይ የፈተነኝ ስራ የለም። እስካሁን ፈታኝ ስራ አላጋጠመኝም። መጀመሪያ ስክሪፕቶቹን አነባቸዋለሁ። በደንብ እንዲገባኝ አድርጌ የራሴንም ሀሳብ እንትን ብዬ አነባቸዋለሁ። ያች ሴትዮ ማናት ብዬ የራሴን መረዳት ካደረግኩ በኋላ ስራው ላይ ስንገባ ዳይሬክተሩን ሰባለሁ። ዳይሬክተሩ የሚለኝን የሚፈልገውን እንትን ስለምሰማ ብዙ ነው። የከበደ እስራኤል ግን አሁን በቅርቡ ቤስ ላይ ይሁን ብቻ የሆነ ተመልካቾች እንዲከታተሉት ቴሌቪዥን ላይ የሚቀርብ ተከታታይ ስራ አለ። አምባር የሚል ርዕስ ያለው የቴሌቪዥን ስራ ነው። እዛ ላይ ያለችው ካራክተር ትንሽ ፈታኝ ያችን ፈታኛን ሰርቻታለሁ ብዬ በራሴ ስለማምን ዳይሬክተሮችም ስለተደሰቱበት ያው ተመልካችም ይፈርዳል። ከዛ በኋላ በዚሁ አጋጣሚ እንዲያዩትም እየጋበዝኩኝ ኤዲቲንግ አልቆ ኦንላይን ሲሆን እንዲመለከቱንና አስተያየት እንዲሰጡበት ጋብዛለሁ። እንግዲህ ቤዛነሽ፣ ስለመጣሽ እናመሰግናለን። በስተመጨረሻ ማስተላለፍ የምትፈልጊ ነገር ካለ ማለት የምትፈልጊው ነገር ካለ ስለ ፊልሞቻችን ሊሆን ይችላል። አንድ ማመስገን የምትፈልጊው አካል ካለ ማለት የምትፈልጊ ነገር ካለ። እሺ መጀመሪያ እዚህ ኢንተርቪው ላይ ስለጋበሽኝ አመሰግንሻለሁ። በተረፈ ስራዎችን ሰርቼ አምሽቼም ይሁን ለሊትም ወደ ቤት ስመለስ ተነስታ በአቅሟ ተነስታ በር ከፍታ የምታስገባኝ እናቴን አመሰግናለሁ ስራዎችን እሰራ አንድ ጉልበት ናት። ሁለተኛ ደግሞ ስልጠናውን ሰጥቶኝ እውቀቱን ሳይሰስት በደንብ አስተምሮኝ ይህን ስራ ፍቅሩ እንዲያድርብኝና እና እንዳከብሮ ላደረገኝ ለንጉስ ጌታቸው አመሰግናለሁ። በተረፈ ተመልካቾቼንም አመሰግናለሁ ተመልክተው በገጠመኝ የሚሆን በሆነ ሁኔታ መንገድ ላይ የሚነግሩኝ ያሉ እነሱንም አመሰግናለሁ። ለዚህ ካስተ ትበቂያለሽ፣ ለዚህ ካስተ ትመጥኛለሽ፣ አንቺ ነሽ ይሄንን ትወጪ ትሰሪዋለሽ ብሎ ለሚመርጡኝ ፕሮዳክሽኖች ከሆኑ አመሰግናለሁ። እንግዲህ ስለነበርሽ እና አብረሽ ላጥያቄዎቻችን መልስ ልትሰጪ እዚህ ድረስ ስለመጣሽ እናመሰግናለን። እንግዲህ የዛሬ ፕሮግራማችን ይህን ይመስል ነበረ። እንግዲህ በሌላ ጊዜ ደግሞ ከሌላ እንቅዳቃ እስክንገናኝ ድረስ ሰላሙ ነው።